ሰላም ተማሪዎች እንዴት ናችሁ? በዛሬ ቪዲያችን ፍሬሽማንና ሪሜዲያል ላይ የሚመለከት መረጃ ይዘን መተናል። ይህንንም የቲውተርታይም ፍሬሽማን ቻናል ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ቤተሰብ በመሆንም በየጊዜው የምንለቅላችሁን አዳዲስ መረጃዎች እንድትከታተሉ አሳስባችኋለሁ ማለት ነው። እንግዲህ ዛሬ ስለምናወረው ነገር ስለባላችሁ የመጀመሪያው የፍሬሽማን የግቢ ምደባን የሚመለከት ሲሆን እንደሚታወቀው በኢንትራንስን ተፈትነው ያለፉ ተማሪዎች የግቢ ምደባቸውን እንዲያስተካክሉ ከሁለት ሳምንት በፊት እድል ተሰጥቷቸው ነበረ። ታዲያ በዚህ እድልም መሰረት አዳዲስ ግቢዎች ተመድበው አሁን ለምሳሌ አዲስ አበባ ዩኒቨርስቲ ወደ አስቱ የመሳሰሉትን ሳትመርጡ፣ ነገር ግን ሲቪል ሰርቪስ ዩኒቨርሲቲን ጨምሮ እነሱን በማካተት የተገለጸ ሆኖ ነበር። ታዲያ አዲስ በተስተካከለው ምደባ መሰረት ለተማሪዎች እስከ መስከረም ሰላሳ ድረስ የደረሳቸው ዩኒቨርሲቲ ይፋ ይደረጋል ብለን የምንጠብቅ ይሆናል። ግቢ ሚፈር ከተደረገ በኋላ ደግሞ እንግዲህ እናንተ በደረሳችሁ ግቢ መሰረት ግቢዎቹ ከሳምንት እስከ ሁለት ሳምንት በሚደርሱ ጊዜያቶች ውስጥ ማለትም እንደ በቀን እንኳን ከገመትን እስከ ጥቅምት ሰባት ደግሞ ሁሉም ዩኒቨርሲቲዎች ፍሬሽ ተማሪዎችን ተቀብሎ ይጨርሳሉ ተብሎ ይገመታል። ወደ ሌላው ደግሞ ስገባላችሁ ወደ ሪሜዲያል የሚመለከት መረጃ ደግሞ ስንመጣ ማለት ነው የፍሬሽማን ምደባ ከተገለጸ በኋላ የሪሜዲያል የመቁረጫ ነጥብ የሚገለጽ ነው የሚሆነው። ታዲያ ከዚህ በቀጣይ ሌላ ያመሳራላችሁ ቪዲዮስ ነው። በዛም እስከ ስንት መቁረጫ ድረስ ነጥቡ ሊደርስ እንደሚችል በመረጃ የተደገፈ ነገር አስቀምጬላችሁ የምንመለከተው ይሆናል። በስፋት ማለት ነው አምና ከነበረው ካቻምና ከነበረው አንጻር የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋም በአሁኑ ዓመት የሚያደርጉትን ማሻሻል አያይዘን የምንመለከት ይሆናል። ባለፉ በነገብኳችሁ መረጃ መሰረት ይህን ተማሪ ውጤት ዝቅ ተደርጎ እስከ 297 ድረስ ገብቶናል። ስለዚህ አዳዲስ መረጃዎችን ይዜላችሁ መጣሉ የሚዲያል ነጥብ መቆጫን በሚመለከት። ስለዚህ በዋናነት ኢፈሽማን ኤግቢ መደባቸውን እንዲያስተካክሉ እድል እንደተሰጠ ሁሉ ለሬሜዲያሎችም ደግሞ በተመሳሳይ ወደ ግቢ እንዲገቡ የራሳቸውን ምርጫ እንዲያስተካክሉ የሚሰጥበት እድል ይመቻቻል ማለት ነው። በዚህም እስከ ጥቅምት ሰላሳ ባሉ ጊዜያቶች ውስጥ ሁሉም የሜዲያል ተማሪዎች ተቀብለው ክላስ ይጀምራሉ ተብሎ ይጠበቃል ማለት ነው። በዛ ቤዤላችሁ የሚወጣወት ሀሳብ ይህንን ይመስላል ማለት ነው። የፍሬሽማን የሜዲያል ተማሪ ከሆናችሁ ለትምህርታችሁ አጋዥ እንደሚሆን እርግጠኛ ኔ። ማለትም ደግሞ አዳዲስ ሀሳቦችን ታገኙበታላችሁ። ይህንን ቻናል ስለዚህ ሰብስክራይብ የማደረጋችሁ እንዳትበሱ በሌላ ቪዲዮ